በስመ አብ በወልድ በመንፈስ ቅዱስም በአንድ አምላክ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆን። ስሜ የስከፍ ያለው ሙሉ ጌታ ባላለሁኝ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ደቡብ ኢትዮጵያ ሲኖዶስ የወጣቶች አገልግሎት መምሪያ አስተባባሪ ሆኜ እየሰራውኝ ነው ያለሁት። በመጽሐፍ ቅዱሳችን ክፍል ከብሉይ ኪዳን ሁለተኛ ዜና ምዕራፍ 29ኛው ከቁጥር 1 እስከ 3፣ በዘመናት መካከል በትውልድ መካከል እግዚአብሔር ራሱን ያለ ምስክር የማይተው አምላክ በዚህ ትውልድ መካከልም የተበላሸውን ታሪክ ያደሰ ወደ እግዚአብሔር ቤት አድሶን የጠራ መልካም መንፈስ ያለው በቅንነት የሄደውን ሕዝቅያስን እንመለከታለን። እጅግ በጣም የሚገርም ነገር ነው። አባቱ አበላሽተው የተዳፈረውን የእግዚአብሔርን ቤት ክብር እንደገና ያስመለሰ በወጣትነት እድሜው በለጋው ይሄን ያደረገውን ሰው እና ያለን ይሄን ያልኩበት ምክንያት ወንድማችን ዘማሪ መንገሻ ቦኮ ሰሞኑን አንድ ዝማሬ አዘጋጅቶ ነው ያለው። ይህም ደግሞ ለወንገል አገልግሎት እንዲሆን አስበው፣ ለወንገል መስፋት፣ በትውልድ መካከል ለወንገል ስራ የሚነሱ ትውልዶችን እግዚአብሔር ስለሚሰጠን ለእግዚአብሔር ክብር ይሁን። እሱ እንግዲህ ለወንገል እንዲሆን ይህንን መልእክት ሲያመጣ ው ነው ዲስ ያተማው ማጋኖም እኔ በሚል ስ የተዘጋጀ ያውም፣ በአማርኛ ዛሬም አይደፈርም የእግዚአብሔር ቤት የእግዚአብሔር ክብር አይደፈርም እያለ ያነሳ፣ በብዙ ምክንያትና በብዙ አቅጣጫ ትልቅ መልእክቶችን ያዘለ ድንቅ ዝማሬ ነው የተዘጋጀ። እጅግ ከሚገርመኝ ነገር ለወንጌል ነው የተሰጠው። ያው አሁንም ቢሆን በዘመናት መካከል በትውልድ መካከል እግዚአብሔር ትውልድን ሲቀሰቅስ የቤቱን ክብር የማይነካበት ቤቱ የማይደፈርበት ያንን ለዚያ ክብር የቆመ ትውልድ መነሳቱ ነው ትልቁ ነገር። ስለዚህ በዚህ ያለውን ድንቅ መልእክት ሁላችን እንድናደምጥ በፊታችን ባለው በዚህ እሁድ ላይ ስለሚመረቅ ጋቢት 14 በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ደቡብ ኢትዮጵያ ሲኖዶስ ሪፈራል ማህበረ ምእመና የሚመረቅበት ስለሆነ ሁላችሁም በዚህ ስፍራ እንድትገኙ እንድትባረኩበት ደግሞ ይህንን ዝማሬ በመስማትም እንድትባረኩ እሱ ለወንጌል ብሎ ደግሞ ይህንን ዋጋ ለመክፈል ጌታ ከሰጠው ነገር አንስቶ አምጥቷልና ላልዳኑ ነፍሳት ለመድረስ የጌታንም ቤት ያለውን ነገር ለማስተካከል እግዚአብሔር በሱ ያሰነቀውን ይህንንም እሱ ጋር አብረን እኛም ለቆመንለት ዓላማ ለተጠራንበት ክብር እንዴት መኖር እንዳለብን በዚህም ደግሞ አንድ ትምህርት ሰንቀን የምናልፍበት ነገር እንዲሆን እነ በበኩለ በውስጥ ያለኝን መልእክት ያስተላልፋለሁ። እኔም ይገኛለሁ። ሁላችሁም ተገኙ። ለዚህ ወንጌል ቁሙ፣ ለዚህ እውነት ቆሙ። ለወንድማችንም ደግሞ እንጸልይለታለን። እግዚአብሔር አምላክ ዘመኑን ትውልዱን ትዳሩን ማንነት ሙሉ በሙሉ ጸጋውንም አብዝቶ ይባርክ። ሁላችሁንም ወዳችኋለሁ። ሻሎም